መሰግናለን። 17ኛው ዙር የመጽሐፍ ዋንጫችን ዛሬ መክፈቻውን በሰበታ ስቴዲየም ያከናውናል። ዳኞቻችን እነዚህ ናቸው። ጀማሪ ዳኞች ናቸው። በጣም ድንቅ ዳኝነትን ይሰጡናል። ፕሮግራማችን 17ኛው ዙር አገር አቀፉ የመጽሐፍ ዋንጫ እግር ኳስ ውድድራችን፣ የስፖርት ውድድራችን ደርጎሚ ስፖርቲ ጌባ ኪታባ ቢዮሌሳ መልሳ ቁደቶርበፋ ወጠበጂ ቶርበ ሁመ ለማፊ ቁደቶርበ ጨልቀቢያም። እሺ ልጆች እናመሰግናለን። እሺ ቀጥል። እሺ ዙሩና፣ እናንተ እዛ። እናመሰግናለን። እሺ እንግዶቹ እዚህ ሲደርሱ ዞራችሁ ቦታችሁ ላይ ትገባላችሁ። መልካም ዙሩ። እናመሰግናለን። እናመሰግናለን። መጨፈር መጫወት ዳሩ ሜዳውን ነው ምዞር። እሺ፣ ቀጥሎ በጣም ጥሩ፣ እየጨፈራችሁ እየተጫወታችሁ ሜድ ትላላችሁ።